አሰላሙ አሌይኩም ዋረህማቱላ ወበረካቱሁ የተከበራችሁ የተወደዳችሁ ጉዴቻ እና ላይ ተከታታይ ወችዬ፣ እንደት ናችሁ? ደህና ናችሁ? አልሐምዱሊላህ። እንግዲህ ግቢያችንን በእንደዚህ ሁኔታ ጨሬው በቃ ፏ ያለ ሆኗል ማለት ነው። ቢላኪው እንደ ቀጠለ ነው። ማነው ጉዴ? ስለዚህ ኑ ቶሎ

እንዴት ልንሰራ ነው ማለት ነው። እና ዘቦ ወንደም ተዋለ አታት ካሜራ ማለት ነው። እና አብረን እንመጣለን ለወደፊቱ ማለት ነው። እና ታያለን። እየተጫወት ነው። በነገራችን ላይ ዝም ብለው እኔ ስልኬን ሪ ካናቸው ምስክር የሆናቸው ተላላቸው። እሺ ዛሬ እንግዲህ ከልዩ ልዩ እንግዶች ጋር ነው የመጣሁት። አታሳፍሩኝም። ላይክ፣ ሰብስክራይብ፣ ሸርን የምታረጉልኝ ማለት ነው እና ለማንኛውም ላይክ ሼር ሰብስክራይብ አርጉ። ይሄ እንግዲህ በነገራችን ላይ ይሄም የጓደኛዬ ቤት ነው። አፈልጋችሁ ይሄን ቤት ይሸጣል ማለት ነው ቤቱ። ኧረ አውቄያችሁና አይሸጥም። የሚሸጥ ቤት ከፈልጋችሁ ወጥሎ ያሳያችኋለሁ። በጣም ጽድት ያለ ቤት ነው